ጡረታ ወጥቼ እንደገና ተመልቼ ከተቀጥሬ አሁን እየሰራ ያለውን መሰረት ሲጣል ነበርኩ። ያ መሰረት አልቆ እዚህ ደረጃ ላይ ደርሶ ማየቴ ለእኔ እድለኛ ነው፣ ትልቅ እድል ነው የሰጠኝና የሀገሪቱ የመጀመሪያው ቲያትር ቤት ነው። አድዋም እኮ ያየ እንደሆነ ለሲኒማ ቤት ክፍት ሆኗል፣ አድዋ መታሰቢያ ለሲኒማ ቤቶች ክፍት ሆኗል። አልጠበቅም። እኔ አልጠበቅኩም ለሲኒማ ቤት ይከፈታል ብዬ አልጠበቅኩም። ግን ክፍቶ ነው አሁን ሌላ ደግሞ ሶስት ትላልቅ አዳራሾች እዚህ ታንጸዋል፣ ደረጃቸውን በጠበቀ መልኩ። አዲስ አበባችን እንግዲህ በቲያትር ቤት ደረጃ አራት ቲያትር ቤቶች እንደዚህ ነበሯት። ይሄ እንግዲህ አንድ ትልቅ ዘመናዊ ሆነ። በጣም ደግሞ ብዙ አዳራሾች፣ ብዙ ሲኒማ ማሳያዎች፣ ቲያትር ቦታ ራሱም ስቴጁም ዘመናዊ የሆነ ዘመኑን የዋጀ በሙሉ ግብአቶች ያሉት አዳራሽ ተጨምሮላታል። ቲያትር ቤት በቅርብ ጊዜያት ሳየው ለኪነ ጥበብ እንግዲህ ስፔስ ቦታ የተሰጠ ነው። እሱም በሀሳባችን ውስጥ ያልነበረ ነው። ስለዚህ ለኪነ ጥበብ እንደዚህ አይነት እድል መሰጠቱ በጣም ደስ ይላል። በኢትዮጵያ የኪነ ጥበብ ታሪክ ምናልባትም በዚህ ደረጃ እየተሰራ ሙሉ በሆነ ግዙፍ በሆነ መልኩ የተሰራ ተቋም ቢኖር ይሄ የመጀመሪያው ነው።